ተአያቸው ተበበዋ ነግጣ ውድና የተከበራችሁ ወይኔ፣ ግቢው ስፋቱ እንዴት ደስ እንደሚል! ዋው፣ እንዴት ናችሁ! ደህና ናችሁ? መስገን ፈጣሪ ስልጢቅበት ነው ያለሁት። አረቢያን መጅል ታቃያቸው እና መጅሊሱ ደግሞ ይሄውና አያችሁት፣ አልባት ምናልባት ይሄ ቁም ሳጥን ነው ባለ ሶስት ተደራራቢ ነው ሶ ይሄ አልጋ ነው። እዛ አሁን ሊመሽ ይችላል፣ እኛ ላንደርስ እንችላለን። እና ይሄ ደግሞ ቲቪ ስታንድ ነው። ይሄው ይሄ ቲቪ ስታንድ ነው። እዛም እቀርጽላችኋለሁ የቻልኩትን አህል፣ ግን እዚህ እንዳለ ለቅረጽ ብዬ ነው ላሳያችሁ እንደምትመለከቱት ወለል አንጠፍ ያለው ይሄ መኝታ ቤቷ ነው። እና ይሄ ወለል ደግሞ ትርፍ ነው ማለት ነው። ትርፍ ሳይሆን ሁለት ሌላ ክላሶች አሉ፣ ይነጠፋሉ። ዝቅ ዝቅ ዝቅ አረቢያን መጅሊሱ ልቃጽላችሁ ጋይስ።

ቆይ ሁሉንም ነገር እናስተካክልና እንገናኛለን ወይ? እንግዲህ ተመልካቾቻችን ቤቱ ሁለት ሜትር ከሀምሳ በሁለት ሜትር ከምሳ ነበር ማለት ነው። እና አልጋውና እችን ትንሿን ድሬሲንግ ማስቀመጥ አልቻልን፣ አጠገብ ላጠገብ ባለቿ ቦታ አብቃቅተን እንዲህ አድርገናል ማለት ነው። ይሄ መጋረጃ ፍክት ያለ የገጠምኩት መኝታ ቤት ስለሆነ ፍክት ያለ ይሁን ብዬ ነው ማለት ነው። ከለሮ ለመኝታ ቤት ስለሆነ፣ ከዛ እችን ደግሞ ድሬሲንግ ናት እና ይሄ ይመስላል ማለት ነው። ይሄ እዚህ ጋር ቀጥሜ የላት አለው ምንም አይነት ቦታ፣ ትርፍ ቦታ የለም ማለት ነው። በዚህ መልኩ ሁሉ ነገር ጨራርሼ የላት አለው ወይ። ስለዚህ የቀረን እዚህ ምንድን ነው? ፍራሽ ነው ማለት ነው። እንግዲህ ተመልካቾች፣ አንዴ ቀምጣ እዚህ መለከቱ። እንግዲህ መኝታ ቤቷን፣ ቁምሳጥን እዚኛው ክፍል አድርጌዋለሁ ማለት ነው። ድሬሲኳ አልጋዋ፣ ልጋ ስዋ እዚህ

ውራስ አላለብሰውም ላነሳው ስለሆነ ይሄ ማሳያት ትራሷ ይሄ ይመስላል ማለት ነው። አልጋምሱ አያምርም። ይኸውላችሁ፣ ኮተን ነው ይሄ የውስጡ ማለት ነው። ሻማ አይደለም ኮተን ጨርቅ ነው። ይሄ ይመስላል ማለት ነው። ሮያል ቦንድድ ፍራሽ ነው። ሮያል ቦንድድ ፍራሽ አምጥቼላታለሁ። ሶ አልጋ አምጥቼላታለሁ። እየታገል ነው። ዲዛይኑ ወዳችሁታት? ይሄ ያለው ዲዛይን እጅግ በጣም የሚያምር ሰላም ያለው፣ ሰላም ግርግር የለውም። ምን ነው ምን ይሄ ይመስላል ጋይስ ተሰሪሃውም ይሄ ይመስላል ጋይስ ያ ይሄ ጀንጀራ መዛት ነው ይሄ ቆንጆ የሚባለው የእንጀራ መጣድ ነው። ዋጋው 8500 ብር ነው። አሁን ማለት ነው ለልጅቷ የተገዛለት በስምንት ሺህ ብር ነው። ከከፈልኩበት ቆየው ብር እንደላከች ነበር የከፈልኩት። ነገር ግን አሮት ከፈልኩበት እንጂ አሁን ስንት ነው ስለው

ሰላም፣ ይህም እንደዚህ ይቀመጥ። እስኪ ሰላም። ጤና ይስጥልኝ። ወድና የተከበራችሁ የተንቢቱን ተመልካቾች በሙሉ ሰላማችሁ ይብዘት። ይበልልኝ። ዝናብ ኃይለኛ እየዘነበ ነው። ከብዙ ከብዙ ጠውረድ በኋላ ጨርሰናል ማለት ነው። በምታዩት መልኩ ቤቱ ይሄ ይመስላል። ይሄ የመስኮት መጋረጃ ነው። ሶ ይሄ መስላል አረቢያን መጅሊስ ክለቡን ለማገናኘት ሞከረ ያለው ያዘዘችው ቀይ መጋረጃ ነው። ስለዚህ ምንጣፏ እቺ ነው። ታለቻ ታበባለው ቀይ እና ይሄ መጅሊስ በምታዩት መልኩ ቀይ ጣል ጣል ያለው ሰርቼላታለሁኝ ማለት ነው። ሰው ይሄን የሚመስል መልኩ ሳሎን ቤቱን አሳምሬላታለሁ። ወደዚህ ደግሞ ስንዞ እንደምታዩት መጋረጃው ለፍሬንች ዶ ይሄ ይመስላል ማለት ነው። መጋረጃው ለፍሬንች ዶ ይሄ ይመስላል ሰቅለን ጨርሰናል። እስኪ እዚህኛው ደግሞ ይሄ መኝታ ስላል ማለት ነው እንግዲህ፣ በየቤቱ ጌት ላይ ደስላ ሪላክስ፣ ይሄ ሰላም አለው ግርግር የለውም፣ ምናምን ነገር መደስ የሚል የአልጋ ዲዛይን ነው እኔ እሞደው የአልጋ ዲዛይን ነው። ይሄ ዲዛይን እዚች ጋር በጣም ትመቸኛለች ሌዛዋ ከለር ምናምን በጣም ነው። ወደ እንደዚህ አይነት ከለሮች ቾክ ያለው ስንት ሰዓት እንደበታ አውቃላችሁ? ሶስት ሰዓት እግዚአብሔር፣ ከምሽቱ ሶስት ሰዓት እኔ እዚህ ሀገር ላይ እስካሁን አልሄድኩም። ታምናላችሁ? አሁን ነው እየጨረስን ያለ ነው ወገን ንዲንዲንዲንዲ